የህይወት ሚስጥር መተንፈሻ በታዲያስ አዲስ ከአምስት ሰዓት እስከ ስድስት ሰዓት በልባችሁ ተቀምጦ ያለ ብትተነፍሱት የሚቀል የሚመስላችሁ ማንኛውንም ሚስጥር ማውራት ይቻላል። ማንነታችሁ ሳይታወቅ ከእናንተ ስህተት ሌላው ይማርበት የምትሉት የህይወት ሚስጥር ካለ ታንፍሱበት። የህይወት ሚስጥር መተንፈሻ በታዲያስ አዲስ ሄሎ ጤና ይስጥልኝ። ተነስተልኝ፣ የሆነ የተጻፈ መልዕክት አገኘሁ። ሰይፉ ፋንታው ነኝ ከታዲያ አሳዲስ። እሺ ሰይፉ እንዴት ነህ? ሰላም አመሸሽ? ደህና እግዚአብሔር ይመስገን። እ ታሪኩ ትንሽ ለየት ስላለ ደወልኩልሽ። አዎ አዎ፣ እንደገባኝ ከሆነ በፍቅር ግንኙነት ከአንድ ካንድ ሰው ጋር ነበርሽ መሰለኝ። አዎ አስራ አንድ አመት። አዎ የተፈጠረው ነገር እስኪ ንገሪኝ። ያው አብረን እያለን

ታሪኮችን አልፍ ያለውና ለመማር ነበር። በቃ ሀገር ምላ ለማግባት እየነበረ የወጣውት። ከዛ ያ ነገር ሆነና ይሄን እሱን አሁን የመጀመሪያ ጓደኛ የወንድሜ ጓደኛ ነበር። እሱን አገኘዋለሁ ከእሱ ጋር አብረን ያው ትዳር መሰረትን አስር አመት። ከዛ ፊት እያለን በመሀል አብረን እያለን እህቴ ይታመማለችና እኔ ክፍለ ሀገር ያለሁ ዘጠና ሶስት ዘጠና ሁለት አመተ ምህረት ምናምን ላይ ነውና፣ እሺ ለኢትዮጵያ ምንም የሚታወቅ ነገር የለም። እሺ እና እቴን የሄድኩኝ ክፍለ ሀገር ነው አስተማታለሁኝ። ብዙ ነገር ይሄ ንክኪ የምትለው ምን የምትለው ነገር አላውቅም፣ እውነት ለመናገር በህይወት ብዙ ነገሮችን ነው እናንተን የምለው። ያ ነገር ሆኖ ያላለክናም እንግዲህ በመሀል እኔም ተነካክቻለውኝ። ከዛ እሷ እንደዚህ ሆና ስትገኝ ስትመረመር ደነገጥኩኝና እኔ ዘጠና ሶስት አመተ ምህረት ላይ ወዲያ ዘጠና ሁለት ላይ ብር መኖር ጀመር። ዘጠና ሶስት ላይ እሷ እንደዚህ ሆና ስትገኝ ደነገጥኩኝ ማለት በዚህ ማልገምተው ነው። ሀሳቡን ምኑን ማናራቀው ነገሩን ሲጀመር ከዛ እርጉዝ ነበርኩኝ እጄ ወደ ምርመራ ጣቢያ ሲሄድ እጄ ፖዚቲቭ ነሽ ተባልኩኝ። ደነገጥኩኝ፣ በጣም ደነገጥኩኝ፣ አዘንኩኝ። ማለት ያልጠበቅኩት ነገር ነው። የእህቴንም ሰምቼ እንደገና የራሴንም ያጠቃተኝ እንደገና እሱንም ጠርቼ በቃ እንዲህ እንዲህ ነው መስማት አለብህ አንተን ተመርመርና ያለውን ነገር መለያየት አለብን ለምን እሱም ንጹህ ከሆነም ያለው ነገር ስለማላውቅ እሱም ደነገጠ። ከዛ ያልመረመርም አንቺን ያገኘሁሽ በዚህ መልኩ ነው፣ ስለዚህ በእኔ ላይ እንዲትሆኛለሽ ብዬ የማልጠብቅም። መጀመሪያም ስለተመረመርም በህግ ነው ያገኘሁሽ። አንድ ላይ ያይም አለኝ ዘጠና ሶስት ላይ ማለት ነው። ከዛ አስር አመት አስራ አንድ አመት ከዛ በኋላ አብረን መኖር ጀመርን። ኮንዶሚኒየም ቤት ደረሰው እዚህ። በጣም ብዙ ነው ታሪኩና አምቄውን ያዝኩት ይሄ ነገር ስትሉኝ ውስጤ ያለው ለማንም ያላማከርኩት ነገር ነውና ላውራቸው ብዬ ነው። ችግር የለም ተንፈስ በያይዞሽ። አዎ እና ልክ ሁለት ሺ አምስት ላይም ሁለት ሺ ምናምን ላይ እሱም ኮንዶሚኒየም ደርሰዋል። እዚህ መብራት ያለኝ ገርጂ ማለት ነው። እና እኛ ስንኖር እንትን የለንም የጋብቻ እንትን የለንም። ሰቢ መገኝ ሰቢ ከተገኘን በኋላ ከተገኘብኝ በኋላ ወደ ዘጠኛነት ምናምን ማለት አብረን ኖር ልላይ ብሎ በፍጹም አንላይ ማለት ወድሻለሁ እኔ አንቺ እኔ ነሽ ምንም የሚፈጠር ነገር የለም፣ በኮንዶም እየተጠቀምን እኖራለን አለ። ብዙ ጊዜ ተናገርኩት ለማስ ህይወት ነው፣ መውለድ አለበት እና ብዬ። ከዛ በኋላ አይ አንለያየም አለኝ። መኖር ጀመር። እኔም ወንድሜ የውጭ ነበረ፣ ሰራ ነበረ፣ ትንሽ ሱቅም ምንም ምንም እና በቃ ቤቴ ላይ ትዳርም ያለኝ አክብሮ ስላለኝ ቤቴን እያልኩት፣ በመሀል እህቴ አረፈች። እኔ መልካ እግዚአብሔር የመጣው ነገር አጠንክሬ ብዬ ጠንክሬ ነው ያለው ስቲል ማለት ነው። እግዚአብሔርን ከያዝኩት እኖራለሁ። ከዛ በኋላ ሷ ታርፋለች። ኮንዶሚኒየም ቤት እንደደረሰው ውል ላስገባ ነው እና ከብቻ እንትን የለንም፣ ስለዚህ እና ከፈለክ እንፈራረም ስለዚህ፣ በቃ በራሴ ግባ፣ በራሴ ልፈራረም፣ በራሴ ላስገባ ውሉን ማለት ደስ እንዳለክ። ለምን ይሄ ነገር ላይ አሁን ኮንፊደንስ አሳጥቶኛል። እዚህ ጋር ያለው ነገር ይሁን ብዬ መኖር ጀመረ። የዛሬ ሰባት አመት ምናምን ላይ በቃ አውጥቶ እንደ ዕቃ ነው የጣለኝ ማለት ነው።

ያን ልታንፍስ ብዬ ነው እዛ እንግዲህ ለእናንተ ያን መጻፍም በስርዓት እንመረለም እያለቀስኩ ነው የጻፍኩት። በስርዓት ልጻፈው አልጻፈውም አላቀውምና፣ ከዛ በኋላ በቃ በመሀል ከእሱ ጋር ተለያየን። እኔም መኖር ነው መራይ ጀመርኩኝ መኖር ጀመርኩኝ። ስትሄድ እኖራለሁ በራሴ እንትን። አሁን እሱ ኮንዶሚኒየሙን የራሱ ካረገ በኋላ ባረረሽ ማለት በቃ አስወጣኝ ማለት። የተወሰነ ሰላሳ ሺህ ብር ሰጠኝ። እኔ መጀመሪያ ላይ ወደ ክስ ሄድኩኝ ጤፉ በራሴ እንትን ብዬ ወደ ክስ ሄድኩና ምን ለክስ ይሄ ነገር አውጥቼ እዛን ሰዓት ላይ ደግሞ ስታውራ ሰው እንደ እኔ ራሴን ስለማውቅ ሰው እንደ ባህል ይሄ እንደምናምን የሚያየና ሰራሁት፣ መውጣቱ ከዛ ክስም ጀመርኩኝ። እንደገና ማየ ክሱንም አስተወኝ አስተባብለው ወጥቼ ነበር ከቤት አስተባብለው ቤት አስገባኝና ባንክ ሁሉ አሳግቼበት ነበረ ያን ሁሉ ካስተካከለ በኋላ እንደገና አንቺ ምን ስለሆነሽ ነው ምንም ማቀለሽም ከኔ ጋር ምንም የለሽም ብታየ ቤቱን ሴራ ቢተስ ብዙ ነገሮችን አርቄ ሰላሳ ሺህ ብር ሰጠኝ። አርባ ሺህ ብር እህቶቹን ነው ወንድሞቹን ጠራ። እንደውም ንብረት ንጠይቁን እሷንም ኤች አይ ቪ ፖዚቲቭ ጋር ነው የምትኖረው በቃ ብለው ግን ጓደኛ መሀል ላይ ያገለሃል ምንም ሰው ምንም ሰው ቢገባው ያገልሃል። እኔ ግን ይኸውልሽ የልጅነት የመጀመሪያሽ ነው። ከመጀመሪያሽ ከሆነ እንግዲህ ከዛ በኋላ አሁን ኤች አይቪ ተገኘብኝ ስትይ በመሀል ምንም የተፈጠረ ነገር የለም ወይንስ ከኔ ጋር ምንም የለም? እሱ ተመርመር ስትዩ ምንድን ያለሽ? እሱ ተመርመር ስለው እኔ አልመረመርም። አሁን አንቺ ኤች አይቪ የያዘኝ ብለሽ የምታስቢ በምንድን ነው? እኔ ምልህ ቴ ጋ ሄድና ግብሮ ክፍለ ሀገር ገጠር ውስጥ ነው የምትሰራው እና ገጠር ውስጥ ሄደን ምል ቴ ሲነጣብህ በአንተም ታደረጋለ። ምንም ማቀው ነገር የለም ስለዛ ነገር እኔ ሴፉ እግዚአብሔር በማይቀው ሌላ ነገር ምንም አቅሱ የህግ ባል በህግ ነው ያገኘኝ እና በዛ መሀል ላይ እኔ በጣም በክርስትና እንትን ያልኩኝ ትዳሬ ሞድ በልጅነቴ ነው። የሀያ ሶስት የሀያ ሁለት አመቱ ልጅ ነው እሱ ጋር እንትን ያልኩት እና ምንም ማቀው ነገር የለም ያን ታሪክ እና ከእሷ ጋር ከዛ በኋላ እሷም ደነገጠች። መርፊያ ያለ ብዙ ነገሮችን ሼር የምታረጋቸው ነገሮች አሉ። እሷም ወዲያው የእሷ እንትን ፊት ደነገጥኩኝ ተመርማሪ አለች፣ እርጉዝ ነበርኩ ግን አንቺ ራስሽን ካወቅሽ በኋላ ኤች አይ ቪ በደም ውስጥ አለ፣ ስለዚህ እባክህ ትዳራችን ይቅር ስትዩ ግን እሱ እኮ ወድሻለሁ፣ በኮንደምን ቢሆን እንጠቀም ብሎ የፍቅሩን ጥግ እኳ አሳይቶሻል አይደለ፣ አብሮ ኖረ። መጨረሻ ላይ ያሰረሰው ራሱ ነው። ለዛ ምክንያቱ አልገባኝም። ያን የሚያህል ፍቅር፣ ምክንያቱም አሁን ከሌላ ሰው ጋር ግንኙነት ከሌላ ሰው ጋር ግን እየጀመረ ያለው አሁን፣ ይሄን ይሄን ነገር አንቺ አውጥተሽ እንትን እምትይ ከሆነ ከዚህ በላይ ነገሮች ማጥፊ ነው ማበላሻቸው። በቃ ስለዚህ ይሄ እሱ ብቻ የሚያውቀውን ነገር ወደ አደባባይ በማውጣት አንቺን ማሳጣት፣ ስምሽን ማጥፋት ነው የፈለገው ይመስለኛል። አው እና እኔ በምን ታሳጣኝ በምን እንትን ትለኛ። ስለካ ነው ከመርምሬ ወረቀቶችን በዚህ ማስቀምጣቸው ለካ ሰብስቦ ሆሎ አድርጎታል። ቆንጆ ፏስ ቋስ ከዛ ወረቀቶች ደውጡቸው ወቃው ወረቀት እንደገና እህቶቹ መጣሁን እሱ እኔ ነገቲቭ ነኝ ነው የሚለው አዛ አሁን ወልደዋል ልጅ ወልደዋል። እሱም እና ምን አላውቀውም የተፈጠረውን ነገር ግን እኔ የ18 ሰንቲሜት ባዶ ነው በቃ። ግን እንደው ልጠይቅሽ ልጠይቅሽ፣ ብዙዎቹ እራሳቸውን እያወጡ ነው። ምንም ያው በደሜ ውስጥ አለ መኖር ይቻላል የሚባልበት ዘመን ነው። አንቺ ምን አስፈራሽ? ቢታወቅ ምንድን ነው የሚመጣው? እህቴ በዛ አርፋለች። እኔ እናቴን ማጣት አልፈልግም በእንግፊት አለባት እናቴና የኔን አሁን ይሄን ነገር ብትሰማ የሰውን እንትን አለ፣ ክፍለ ሀገር ናት። የሰውን እንትን አለ እንጂ ኔ እኳ ጅኖር ነው ያለሁት እኔ የሚገርም በመሀል እንደውም እዚየ ዞና አስራት ምናምን ላይ ተያቢ ያለባቸውን ትዛር የሚያገናኘው እንትን አልነበረ ለመውለድ ካለኝ እንትን የተነሳ ተደዋውዬ ተገናኘሁኝ። እና አንዳንዱ በዚህ እንትን ላይ ላይፍ ላይም ሆኖ እራሱን የማይገታ ሰው አለ። እና ያጋጠመኝ እኔ ለመውለድ ብዬ ያጋጠመኝ እሱ ገና ሰውን ለመበከል ዓላማው ምኑንም አታውቀውም። ግን እኔ የዛን ሰ ላይ የመውለድ አላማ ስላለ ተነጋገርኩኝ፣ ከዶክተሬ ጋር ተነጋገርኩኝ። በቃ መውለድ ትችያለሽ ትለኝ እዚህ ኮሪያ ነው መወስደው ትል፣ አረገዝኩኝ። ከዛ በኋላ እሱም መኪና ነበረው፣ ይኛውን ቻይ ያገኘው ሰው ማለት ነው። በቃ መጨር ነው መጠጣት ነው ደግሞ ምልህ። ላይፌን በዛ ውስጥ ያለፍኩ አይደለሁም በክርስትና ውስጥ ያለ ሰው ነኝ። እና ብዙ ጊዜ መከርኩት፣ አልሆነም። አሁን በአንድ አራት አመት ነው በህይወት አልፈዋል። እሱ ለምን ጥንቃቄ ያለማድረጉ ማለት ነው። አሁን እኔ አንድ ልጅ አለኝ እግዚአብሔር ይመስገን። ስለዚህ ቢያንስ እየኖርሽ ነው መኖር ይቻላል ነው እና ዘጋ እና እኖራለሁ ዋናው እሱ ነው። እንኳን ለዚህ በቃሽ። እርግጠኛ ነኝ ታሪክሽን ሰምተው የሚመሰጡ ወደ አንቺ ጠጋ ማለት አንቺ መርዳት የሚፈልጉ ሰዎች ዝም ይላሉ ብዬ አላስብም። እንደው እኔ ግን ምን ዘፈልጋ ብዙ ስሜት ፍላጎትሽን ሊገልጽ የሚችል አንተ ደስ ያለህ ሰዎች በኔ ህይወት ይሆናል የምትለውም ደስ ያለን ዘፈን ጋር አይዞሽ፣ እህታችን መልካም ምሽት ብያለሁ። ባባይቸው አመሰግናለሁ።